በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር በፍጹም ፍቅር የሚወዳችሁ ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ ሃምሳ ሦስት ቁጥር ስምንት ስለ ሰሙነ ሕማማት በዚህ ርስ ከእግዚአብሔር ቃል አንዳንድ ነጥቦችን እናያለን እንግዲህ እንደሚታወቀው ከሆሳይና ቀጥሎ ያለው ሳምንት እስከ ትንሣኤ ያለው ሳምንት ሰሙነ ሕማማት በመባል ይታወቃል የጌታችን የኢየሱስ ክርስቶስ ሕማሙና መከራው ስቃዩ ስለ ሰው ልጆች የተቀበለውን መከራ የምናስብበት ልዩ ሳምንት እንደሆነ ይታወቃል። ዛሬ ለጥቂት ደቂቃዎች አብረን የምንቆየው በዚህ በሰሙነ ሕማማት ዙሪያ ይሆናል። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባችኋለሁኝ። ነቢይ እግዚአብሔር ኢሳያስ አስቀድሞ በመንፈሰ ትንቢት ስለ መድኃኒታችን ስለ ኢየሱስ ክርስቶስ መከራና ስቃይ ይህንን ቃል ተናገረ። ከትውልዱ ማን አስተዋለ? በማለት የመድኃኒታችን ኢየሱስ ክርስቶስ መከራና ስቃይ የተቀበለው ልዩ ልዩ አይነት ጸዋትወ መከራ በማስተዋል ልናስበው በማስተዋል ልናሰላስለው የሚገባ መሆኑን በዚህ ቃል ገልጾታል። ስለዚህ ዛሬ ለጥቂት ደቂቃዎች አብረን የምንቆየውም በዚህ በመድኃኒታችን በኢየሱስ ክርስቶስ መከራ ስለተቀበለው ስቃይ ይሆናል። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር አራት እስከ ስምንት ያለውን ክፍል በመጀመሪያ አነብዋለሁኝ። በእውነት ደውያችንን ተቀበለ ህመማችንንም ተሸክሟል። በእውነት ደዌያችንን ተቀበለ ህመማችንንም ተሸክሟል። እኛ ግን እንደተመታ፣ በእግዚአብሔርም እንደተቀሰፈ፣ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስልኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝ ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጦቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ይላል። ከትውልዱ ይህንን ማን አስተዋለ? ክርስቶስ የተቀበለውን ሕማሙን፣ መከራውን፣ ስቃዩን ከትውልዱ ማን አስተዋለ? ዶያችን እንደተሸከመ፣ እንደተጨነቀና እንደተሰቃየ በእርሱ ቁስል እንደተፈወስን ይህንን ከትውልዱ ማን አስተዋለ በማለት ትንቢተ ኢሳያስ ምዕራፍ 53 በአጠቃላይ ይህንን ነው የሚገልጸው። የመድኃኒታችን ኢየሱስ ክርስቶስ ሕማሙንና መከራውን ስቃዩን ስናስብ እጅግ ልናስተውሎ የሚገባ መሆኑን አስቀድሞ ነቢዩ በመንፈሰ ትንቢት ይህንን ተናግሮ ነበር። ዛሬም ሰሙን ሕማማት በመባል የሚታወቀውን ይህን በዓመት አንድ ጊዜ የምናስበውን ሳምንት በማስተዋል እርሱ የተቀበለውን መከራ በማስተዋል ልናስቡ የሚገባ መሆኑን የእግዚአብሔር ቃል ያስተምረናል። በእርሱ ቁስልኛ እንደተፈወስን እርሱ ታሞ እኛ ከጢአት መምንደዳን፣ እርሱ ደዌያችንን ተሸክሞ፣ እርሱ ስቃያችንን ተሰቃይቶ እኛን በነፍሳችን በሕይወታችን ሁሉ ጤናሞች እንድንሆን ይዞን ከነበረው የዘመናት ኃጢአት ነፃ እንድንወጣ ሙታን የነበርነው ሕያዋን እንድንሆን እርሱ ስለኛ ይህንን ሁሉ መከራ እንደተቀበለ የምናስብበት ሳምንት ነው። ስለዚህ የምናስበው በማስተዋል መሆን እንደሚገባም የእግዚአብሔር ቃል ያስረዳናል። ሐዋርያው ቅዱስ ጳውሎስ የገላትያን ክርስቲያኖች የወቀሰው የማታስተውሉ የገላትያ ሰዎች ወይ በማለት ነበር። የማታስተውሉ የገላትያ ሰዎች ወይ! ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ይህንን እውነት እንዳታስተውሉ አዚም ያደረገባችሁ ማን ነው አላቸው። ማን ነው ይህንን የክርስቶስን የመሰቀሉን ነገር የመሞቱን ነገር እንዳታስተውሉ አዚም ያደረገባችሁ ማንዋል። ዛሬም ይህንን አለማስተዋል ትልቅ አዚም መሆኑን የእግዚአብሔር ቃል ያስተምረናል ወገኖቼ። አዎ ልናስተውሉ የሚገባ ትልቅ፣ የዳንበት ህይወት ያገኘንበት፣ ከኃጢአት ስርዓት ነፃ የወጣንበት፣ እርሱ ተሰቃይቶ፣ እርሱ ተጨንቆ፣ እኛ መዳንን ያገኘንበት ስለሆነ የክርስቶስ ህማሙና ስቃዩ እጅግ ማስተዋል የሚያስፈልግ መሆኑን በዚህ እንገነዘባለን ቤተ ክርስቲያኔን በአንተ ላይ እሰራት አለሁ የተባለው ሐዋርያው ቅዱስ ጴጥሮስ አንድ ወቅት መድኃኒታችን ኢየሱስ ክርስቶስ በካህናት አለቆች ተላልፎ እንደሚሰጥ እንደሚሰቀል እንደሚገደል በሦስተኛውም ቀን እንደሚነሳ ለደቀ መዛሙርቱ በተናገረ ጊዜ ሐዋርያው ጴጥሮስ ጌታ ሆይ ይህ ሳይሆንብህ አለው ይሄ በአንተ ላይ ሊደርስብህ አይገባም በማለት ተናገረ። በዚህን ጊዜ መድኃኒታችን ኢየሱስ ክርስቶስ ወደኋላ ላይ ሂዳንተ ሰይጣን፣ የሰውን እንጂ የእግዚአብሔርን ሐሳብ አታውቅምና እንቅፋት ሆነህብኛል። የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል፣ ወደኋላ ላይ ሂዳንተ ሰይጣን በማለት ገሰጸው። ምክንያቱም በመስቀሉ ነገር ላይ በእርሱ ሞት፣ በእርሱ ትንሣኤ፣ በእርሱ መገደል የሚገኘውን የሰው ልጆች ማዳን እንቅፋት የሚሆን ሁሉ የሰይጣን ሐሳብ ስለሆነ ሐዋርያው ጴጥሮስ ይህንን ባለማስተዋል ይህንን በማድረጉ ወደኋላዬ ሂድ አንተ ሰይጣን እስከ መባል ድረስ ደረሰ። ይህንን እውነት ካስተዋለ በኋላ ከትንሣኤው በኋላ ግን ስለ መስቀሉ የሰበከውን ስብከት ያው ሁላችንም እናውቀዋለን። ስለዚህ መድኃኒታችን ኢየሱስ ክርስቶስ በመስቀሉ የሆነልንን ካላስተዋል ነው ወገኖቼ፣ ይህንን አለማስተዋል ትልቁን መንፈሳዊ እውነት መዘንጋትና አዚም መሆኑን ዛሬም እኔና እናንተ ልንገነዘበው ያስፈልጋል። የሆነልንን ሁሉ እንድናስተውሎ ይፈልጋል ይልቁንም ደግሞ የተቀበለውን መከራ የተቀበለውን ስቃይ ማስተዋል ከእያንዳንዱ ክርስቲያን እጅግ አስፈላጊና ተገቢ መሆኑን የእግዚአብሔር ቃል ያስተምረናል። አይደለም ይህንን ትልቁን የተቀበለውን መከራ፣ ስቃዩን፣ ሞቱን፣ መሰቀሉን ይቅርና ደቀ መዛሙርቱን እግሮቻቸውን ካጠበ በኋላ እንኳ መድኃኒታችን ኢየሱስ ክርስቶስ የተናገረው ነገር ቢኖር ያደረግኩላችሁን ታስተውላላችሁን? የሚል ነበር። ያደረግኩላችሁን ታስተውላላችሁን? እኔ እናንተን እግር እንዳጠብኩኝ፣ እናንተም እርስ በእርሳችሁ ትተጣጠቡ ዘንድ ይህንን አደረግሁላችሁ። እናንተ ጌታና መምህር ትሉኝ አላችሁ፣ እውነት ነው፣ ትክክል ናችሁ። እኔ ጌታና መምህር ሁኜ እግራችሁን ካጠብኩኝ እናንተም እርስ በእርሳችሁ ትተጣጠቡ ዘንድ ይህንን አደረግኩላችሁ። ለመሆኑ ያደረግኩላችሁን ታስተውላላችሁን? አለ ወገኖቼ፣ ክርስቶስ ያደረገልንን ሁሉ ልናስተውል ያስፈልጋል። ክርስቶስ የሆነልንን ሁሉ በጣም ልናስተውለው ይገባል። አለበለዛ ልማድና ስርዓት ብቻ ይሆንብናል። ስለዚህ የሰሙን ሕማማቱን ነገር ስናስብ በማስተዋል ላይ የተመሰረተ መሆን እንደሚገባው እያንዳንዳችንን የሚያነቃ ቃል ነው። የነቢዩ የኢሳያስ መጽሐፍ ይህን ከትውልዱ ማን አስተዋላል? ማን ነው ያስተዋለው? መከራውን፣ ስቃዩን፣ እርሱ ቆስሎ እኛን እንደፈወሰን ከትውልዱ ማን ነው ያስተዋለው? ጃንደረባው ሊሰግድ ወደ ኢየሩሳሌም በሄደበት ሰዓት የትንቢተ ኢሳያስን መጽሐፍ ትንቢተ ኢሳያስ ምዕራፍ 53 ነበር እያነበበ እያለ በመንፈስ ቅዱስ ተነግሮት ፊልጶስ ያንደረባውን ያገኘው የሐዋርያት ሥራ ምዕራፍ ስምንት ከቁጥር 26 ጀምሮ ተጽፎ እንደምናገኘው፣ ስለዚህ አስቀድሞ የእግዚአብሔር መልአክ ቀጥሎ መንፈስ ቅዱስ ያንደረባውን እንዲያገኘው ለፊልጶስ ነገሩ እና ፊልጶስ ወደ ጃንደረባው ሰረገላ ቀረበና የኢሳያስን መጽሐፍ አሁን ያነበብኩላችሁን ትንቢተ ኢሳይያስ ምዕራፍ 53ን እያነበብ አገኘው እና በዚህን ጊዜ ፊልጶስ ለመሆኑ የምታነበውን ታስተውላለህን? አለው። የምታነበውን ይህንን ክፍል ታስተውለዋለህን? በማለት ጠየቅ እና ተሰቃየ፣ ተጨነቀ በእርሱ ቁስል እኛ ተፈወስን የሚለውን የኢሳያስን መጽሐፍ ነበር እያንደረባው እያነበበ የነበረው እና ለመሆኑ ታስተውለዋለህን? አሁን የምታነበውን ይህንን ክፍል ታስተውለዋለህን አለው። በዚህ ጊዜ እያንደረባውም የሚመራኝ ሳይኖር የሚገልጽልኝ የሚያብራራልኝ ሳይኖር እንዴት ይሆንልኛል ሲል መለሰለት። ከዚህ በኋላ ፊልጶስ ከኢሳያስ መጽሐፍ ጀምሮ ለጃንደረባው ወንጌል ሰበከለት፣ ይላል በኢሳይያስ መጽሐፍ ላይ የተገለጸውን ተሰቃየ ተሰቃይ የተጨነቀ የእኛ እንደው የእርሱ ተሸከመ በእርሱ ቁስል እኛ ተፈወስን ከሚለው ጀምሮ ወንጌልን ሰበከለት። ከዚህ በኋላ ጃንደረባው ክርስቶስ የሕያው እግዚአብሔር ልጅ እንደሆነ በማመን በመጠመቅም ደስ እያለው ወደ ሀገሩ ተመለሰ ይላል ወንጌላዊ ሉቃስ በሐዋርያት ስራ ላይ እንደጻፈውና እንዳሰፈረለን። ስለዚህ የመድኃኒታችን ኢየሱስ ክርስቶስ የሕማሙን ነገር ስናስብ፣ አዎ፣ የመከራውን ነገር ስናስብ፣ የተቀበለውን ነገር ስናስብ ማስተዋል እንደሚገባን እግዚአብሔር ቃል ያስተምረናል። ስለ እኛ መታመሙን ማስተዋል ያስፈልጋል። ደዌያችንን እንደተሸከመ ማስተዋል ያስፈልጋል። ስለ መተላለፋችን እንደቆሰለ እንደደቀቀ ማስተዋል ያስፈልጋል። በኃጢአት ምክንያት ተቅበዝብዘን የነበርነውን እያንዳንዳችንን ስለ እኛ ኃጢአት እርሱ ሞቶ ከስቃያችን ከሞት እንዳዳነን ነፍሱን ስለ እኛ አሳልፎ በመስጠት እኛን ሕያዋን እንዳደረገን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችን ማለደ ይላል ነብዩ። ስለዚህ ይህንን ሁሉ በማስተዋል ይህንን ሳምንት መድኃኒታችን ኢየሱስ ክርስቶስ ስለ እኛ እንደታመመ፣ ስለ እኛ መከራ እንደተቀበለ፣ ስለ እኛ እንደተሰቃየ፣ እርሱ ሞቶ እኛን ሕያዋን እንዳደረገን፣ የእግዚአብሔር ልጆች እንዳደረገን በማሰብ ብቻ ሳይሆን በማስተዋል የምናሳልፍበት ሳምንት ነውና አምላካችን እግዚአብሔር ዓመቱን ሁሉ ጠብቆ እንደገና የሰሙን ሕማማቱን ጊዜ በዚህ መድገን እንድናሳልፍ ስለረዳን ስለፈቀደልን ክብርና ምስጋና ለእርሱ ይሁን አሜን።